ስብሃት ለእግዚአብሔር ዘፈጠረ ኪያነ ከመናም ልኮ እናመልከው ዘንድ፣ እናመሰግነው ዘንድ፣ እንገዛለት ዘንድ ለፈጠረን ለልዑል እግዚአብሔር ክብር ምስጋና ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ የቤተ ክርስቲያን የአስራት የበኩራት ልጆች፣ የቅድስተ ቅዱሳን የድንግል ማርያም ወዳጆች ሁላችሁም በያላችሁበት በእግዚአብሔር ስም እንደምን ዋላችሁ። አሜን። ቸርነቱን ያላጎደለብን ምሕረቱን ያላሳጣን እንደ ኃጢአታችን ብዛት ሳይሆን እንደ ምሕረቱ የሚመለከተን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሆንልን። አምላክን የወለደችልን የባህሪያችን መመኪያ የመዳናችን ምክንያት ንጽህተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሆንልን። እግዚአብሔር ያከበራቸው እግዚአብሔርን ያከበሩት እግዚአብሔር ወዷቸው እግዚአብሔርን የወደዱት ምድራውያን ቅዱሳን ሰማያዊያን መላእክት ቅዱስ መስቀሉን ጨምሮ እግዚአብሔር ያከበራቸው ሁሉ የከበሩ ይሆኑልን። እግዚአብሔር እንደፈቀደ እንደወደደ አጭር ደቂቃ እንማራለን። ዛሬ ደብረ ዘይት ነው፣ ለአብይ ጾም አምስተኛ ሳምንት መሆኑ ነው። እኩለ ጦም፣ እኩል ጦም፣ እኩል ጾም ይባላል ይሄ የጾሙ መካፈያ የጾሙ መገባደጃ ስለሆነ ነው። ዋናው ግን የቅዱስ ያሬድ አሰያየም፣ ቅዱስ ያሬድ ዐብይ ጾምን ስም እየሰጠ ከክርስቶስ ከነገረ ክርስቶስ ጋር እያያያዘ ስም ሲሰይምላቸው አምስተኛውን እሁድ ደብረ ዘይት ብሎታል። ደብረ ዘይት ማለት ወይራ የበዛበት ወይራ የሚበቅልበት የወይራ መብቀያ ስፍራ ተራራ እንደ ማለት ነው። ደብረ ዘይት የሚገኘው ኢየሩሳሌም ነው። ክርስቶስ ቀን ቀን ቤተ መቅደስ እያስተማረ ይውላል። ማታ ማታ ከሱ ሲማሩ የዋሉት ወደ ቤታቸው ወደ መጠለያቸው ሲሄዱ፣ እርሱ ግን ከቤተ መቅደሱ ወጥቶ ዘርግቶት የዋለውን ወንበሩን ፈትቶ ይሄድና ያድር የነበረው በደብረ ዘይት ተራራ አካባቢ ኤሌዎን በሚባል ዋሻ ውስጥ እንደነበረ የቤተ ክርስቲያን ሊቃውንትና መጻሕፍት ተናግረውልናል። እንግዲህ እግዚአብሔር አምላካችን ከሰማየ ሰማያት ሲወርድ፣ ከድንግል ማርያም ሲወለድ፣ እኛን ሲመስል፣ እኛን ሲያክል የእኛን ድህነት ሊጋራ ወዶን ነውና። እግዚአብሔር አምላካችን ማደሪያ የሌለው ድሀ አይደለም። ዓለም ሳይፈጠር ነበረ። ዓለምም ከተፈጠረ በኋላ ለራሱ ያዘጋጀው የዓለም ክፍል የለም። እግዚአብሔር እንደሚታወቀው ሀያ ሁለት ስነ ፍጥረትን ፈጥሯል። ከዚያ ደግሞ ሀያ አለማትን ፈጥሯል ከሀያው አለማት በሀያው አለማት ሀያ ሁለቱን ስነ ፍጥረት አስፍሯል እግዚአብሔር ግን በሁሉም ቦታ አለ ሰው አምስት አለማተ መሬት አሉ ሰው የሚኖርበት አንዱ አንዱ ክፍል ነው አንዱ የመሬት ክፍል ነው ሰው ከዚህ ደንበር አልፎ ሌላ ቦታ መኖር አይችልም እግዚአብሔር የተወሰነ ክልል ደንበር የተጣለበት ቦታ ክልል ከዚህ እለፍ አትለፍ ተብሎ የተወሰነ ቦታ ለክርስቶስ የለውም። ነገር ግን እኛን በመውደዱ ምክንያት ከሰማይ ሰማያት ወርዶ ከመቤታችን ከተወለደ በኋላ በስደት ከቤት ቤት ሲንከራተት በዋሻ ሲያድር ከዚያም ደግሞ በተለይ ሰላሳ አመት ከሞላው በኋላ ለሶስት አመት በዋሻ እያደረ ያስተምር እንደነበረ መጽሐፍት ይነግሩናል። ያ ዋሻ የሚገኘው በደብረ ዘይት ነው ማለት ነው። እንግዲህ የሁሉ አላማው ክርስቶስ ይህም ሁሉ ያደረገበት እንዲህ የሆነበት እሱም አምላክ ሆኖ ሳለ የማይገባውን መከራ የተቀበለበት፣ በአጠቃላይ ከሰማይ ከመውረድ ጀምሮ በምድር የተቀበለውን መከራ ሁሉ እንደ አምላክነቱ በከሃሊነቱ የተሸከመበት በሰውነቱ ደግሞ አይሆኑ ሆኖ መከራ የተቀበለበት አላማው እኛን ማዳን ነው ማለት ነው እና እኛን ማዳን ሲሆን ደግሞ እንግዲህ እግዚአብሔር አምላካችን ሁሉን ነገር አድርጓን፣ የከለከለብን ነገር የለም ያሳጣን ነገር የለም፣ ስጋውን ደሙን እስከ መስጠት ድረስ ማለት ነው። ስለዚህ እንዲህ ያደረገልን ጌታ ዓለሙን ለማሳለፍ ይመጣል እና ምን ይላሉ ዛሬ ከሚባለው ቃል እግዚአብሔር መካከል እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም ይላል። እግዚአብሔር ግልጥ ሆኖ በግልጥ እየታየ ለማንም ሳይሰወር እግዚአብሔር ይመጣል መቼ? ገና ወደፊት አለሙን ሊያሳልፍ እግዚአብሔር የሚመጣው የዛ ጊዜ ብቻ አይደለም። ቅድም እንዳልነው እግዚአብሔር በሁሉም ቦታ የሚኖር በሁሉም ቦታ ያለ፣ ከዚህ ውጣ ከዚህ ግባ የማይባል ምሉእ በኩለሄ ወበኩሉ የሆነ ነው። ክርስቶስ አሁን ይመጣል ይሄዳል የምንለው ከኛ አንጻር ነው፣ ከኛ አንጻር ክርስቶስን ከምንረዳበት አንጻር ነው እንጂ ለክርስቶስ መሄድ መምጣት፣ መውጣት፣ መውረድ ወዲህ ወዳ ማለት የባህሪው አይደለም። ክርስቶስ ከምድር የወደቀውን ለማንሳት ጎንበስ አይልም። የተሰቀለውን ለማውረድ ቀና አይልም። ወደ ኋላ ያለውን ወደፊት ለማምጣት ወደ ኋላ አይዞርም። ክርስቶስ በሁሉ ቦታ ምሉእ ነው። ፊትና ኋላ አለው የሚባል አይደለም፣ እንደ ሰው ማለት ነው። ነገር ግን ይልቁንም ከመቤታችን ተወልዶ እኛን ከመሰለና እኛን ካከለ በኋላ እንደኛ ከህፃናት ጋር ሲጫወት ቀስ በቀስ ሲያድግ እንደ ማንኛውም ህፃን ሲገረፍ አድጎ በኋላም የተቀበለውን መከራ ሁላችን የምናስታውሰው ነው። አሁን የሚመጣው ያን ስጋ ለብሶ ነው። ክርስቶስ አሁን የሚመጣው ያን ስጋ ለብሶ ነው። እግዚአብሔር ግልጥ ሆኖ ይመጣል ማለት እየታየ ማለት ነው። ለእግዚአብሔር የዛ ጊዜ እግዚአብሔርን የማያየው ፍጥረት የለም። ሰው የሆነ ሁሉ ማለት ነው። ሰው የሆነ ሁሉ ያው እንደሚታወቀው ርስት ያለን ውርስ ያለን እኛና መላእክት ነን። እግዚአብሔር ከሰማይ ወረደው ደግሞ መላእክትን ፈልጎ አይደለም እኛን ፈልጎ ነው። ስለዚህ ክርስቶስን እናየዋለን በባለፈው ሲመጣ ከመጣ ከተወለደ በኋላ እንጂ ከሰማይ ሰማያት ሲወርድ አላየነውም። አሁን ግን ከሰማይ ሲወርድ እያየነው ነው የሚወርደው እያየነው። ከመ እንተ መብረቅ ዘይወጽእ እምጽባህ ወያስተርኢ እስከ ዓረብ፣ በምስራቅ ወጥቶ በምዕራብ እንደሚታይ ብልጭታ ሆኖ ነው የሚመጣው ክርስቶስ ማለት ነው። ስለዚህ እናየዋለን ማለት ነው። እግዚአብሔር ሲመጣ በግልጥ እየታየ ነው የሚመጣው። በዚህ ዓለም በሚያስተምርበት ሰዓት ብዙ ጊዜ ብዙ ሰዎች በልዩ ልዩ ፍላጎት ይከተሉት ነበረ። ከፍላጎቶቹ መካከል አንዱ ክርስቶስን ይከተሉበት የነበረው ምክንያት አንዱ መልኩን ለማየት ነበረ። ሌላው እንዳለ ሆኖ ሲታመሙ መፈወስ፣ ሲራቡ ማብላት፣ ሲጠሙ ማጠጣት፣ እነዚህ እነዚህ እንዳሉ ሆኖ አንዱ ግማሹ ሕዝብ ይከተለው የነበረው መልኩን ለማየት ነበረ ክርስቶስን ማለት ነው። የክርስቶስን መልክ ለማየት የጓጉ ብዙዎች ነበሩ። የተሳካላቸው አይተውታል። አይተውት ግን አልተጠቀሙበትም። ለምን? የክርስቶስን መልክ ማየት ብቻውን ለጽድቅ አያበቃም። የክርስቶስን መልክ አይቶ ትምህርቱን መቀበል እንጂ መመልከት ማንንም አጽድቆ አያውቅም፣ ተስፋም ሊሆን አይችልም። ሄሮድስ በሚሰቀልበት እለት ክርስቶስን አምጡልኝ ብሎ ለፍርድ ከፊቱ አቁሞ አይቶ አልጠግበው ብሎ ይደመምበት እንደነበረ መጽሐፍ ይናገራል። ያውም በስቅለቱ ቀን አርብ ብዙ ሌሊቱን ሙሉ ሲሰቃይ ያድሮ ሐሙስ ማታ ከሶስት ሰዓት ጀምሮ እስከሚነጋ ሲሰቃይ ያድሮ፣ ሲወድቅ ሲነሳ፣ ግማሹ አካሉ ደም ሁኖ እንዳም ሁኖ ግን ሄሮድስ እያየው አልጠግበው ብሎ ብዙ ሰዓት ይመረምረው ነበረ ለማየት ወዶ ማለት ነው። ግን ሄሮድስ አልተጠቀመም ክርስቶስን በማየቱ። ክርስቶስን በማየቱ ሄሮድስ አልተጠቀመም። ለምን? መልክ ደም ግባት የጽድቅ መለኪያ ሊሆን አይችልም። ባንጻሩ ዘኬዎስ የክርስቶስን መልክ ለማየት ብሎ ሰዎች እየገፉ አስቸግረውት ከሾላ ዛፍ ላይ ወጥቶ ክርስቶስን ለማየት በቅቷል። ማየት ብቻ ሳይሆን ለክብርም በቅቷል። ለምን? እሱ የፈለገው መልኩን ብቻ አልነበረም። መልኩን አየ። መልኩ ከአይኑ ጋር ሲዋሃድ የክርስቶስ ፍቅር በልቡ ነው አድሮበታል ማለት ነው እና ከክርስቶስ መልክ ይህ ሰውዬ ይሄ ዘኬዎስ ከክርስቶስ መልኩን አይቶ እንደ ሄሮድስ ማድነቅ ብቻ ሳይሆን የክርስቶስን አምላክነት መረዳት ችሏል። ይሄ ነው። እንዲህ አድርጎ ቢሆን ሄሮስ ዋጋ ያገኝ ነበረ። እሱ ግን እንደዚህ ዓለም መልከኛ እንደሚባሉት ሰዎች ተራ ሰው አድርጎት መልኩን የክርስቶስን መልክ ለማየት ጓጉቶ አይቶታል፣ አልተጠቀመበትም። ብዙ ሰዎች ክርስቶስ በነበረበት ሰዓት ብዙ ሰዎች ጥረዋል፤ እሱን ለማየት በመጋፋት አንዳንዶቹ የልብሱን ዘርፍ ለመንካት አንዳንዶቹ ከእሱ ጋር ለመነጋገር አንዳንዶቹ ደግሞ ቅርበት የሌላቸው ሰው የሌላቸው በርቁ በርቁ ሆነው መልኩን አይተው ደስ ለመሰኘት ብዙ ይጋፉ እንደነበር መጽሐፍ ይነግረናል። አሁን ሲመጣ ግን መጋፋት የለም፣ ለሁሉም ይታያል ክርስቶስ። ርቀት አይከለክለው፣ ጨለማ አይጋርደው፣ ተራራ አያግደው፣ የቦታ ርቀት አይወስነው። እግዚአብሔር ባወቀ ከመቃብር ሲያስነሳን በደብረ ዘይት ማለት ነው። በዘመነ ዮሐንስ በወርሃ መጋቢት በ29 ቀን በእለተ እሁድ በመንፈቀ ሌሊት ክርስቶስ ይመጣል መላእክቱን አስከትሎ በአጠቃላይ ቅዱሳኑን ይዞ እናቱንም ጨምሮ ይዞ ይመጣል። ሲመጣ ሙታን ይነሳሉ። የሚነሱት ሙታን አካል ገዝተው የበሰበሰው ሰውነታቸው ታድሶ አድስ መልክ ሆኖ ክርስቶስን መስሎ የቀደመውን የተጎሳቆለውን አዳምን ሳይሆን አዲሱን አዳም ክርስቶስን መስሎ ይነሳል ማለት ነው። ስለዚህ በዛ ጊዜ ሁሉም የሚሰጠው ብርሃን ልዩ ስለሆነ እግዚአብሔርን የሚያይበት አይን ደግሞ ስለሚሰጠው ከዚህ ቀድሞ ያልነበረ፣ እንደሚታወቀው አዳም ክርስቶስን በአይኑ ሞልቶ አላየውም። ሙሴም አላየውም። አብርሃምም አላየውም። በብሉይ ኪዳን ክርስቶስን ማየት የቻለ ሰው የለም። ድምፅ ብቻ ነው የሰሙት። ለምሳሌ አዳም በገነት በነበረበት ሰዓት ሲስት የመጨመር የመጨረሻ ቀን ከገነት ሲባረር ሊባረር ሲል ጌታ ሂዶ ያናገረው በኮቲ ነው። የእግሩን ኮቲ እያሰማ ሂዶ አዳም ወደ ታለህ አለው እንጂ አልታየው። አብርሃምንም እንደዚሁ ዝቅ ብሎ ከአምላክነቱ ሰው መስሎ ታየው እንጂ በአምላክነቱ አልታየው። ሙሴንም እንደዚሁ በደብረ ሲና ተራራ ሰባት የእሳት መጋረጃ ጋርዶ ድምፅ አሰማው እንጂ መልክ አላሳየው። እንዲሁም ሙሴ ለምኖ ነበር መልክህን ያሳየኝ ብሎ አላየውም ማለት ነው። አሁን ግን የብሉይ ኪዳን ሰዎችም አይተውት ናፍቀውት ያላዩት፣ የሐዲስ ኪዳን ሰዎች ደግሞ አይተውት ያናናቁት የዮሴፍ ልጅ ነው ብለው ሩቅ ብእሲ ያደረጉት እነሱም ጭምር አንገታቸውን ደፍተው ነገ ያዩታል ማለት ነው። እኛም እናየዋለን። ስለዚህ በግልጽ ይመጣል ማለት ይህ ነው፣ ሌላ ነገር አይደለም። እግዚአብሔር ሲመጣ ተሰውሮ አይደለም የሚመጣው በግልጽ ይመጣል። በግልጽ ዓለሙን ያሳልፋል ይጠቀልለዋል። ሌላ ዓለም አለ፣ አዲስ ዓለም፣ አዲስ ኑሮ፣ አዲስ ሕይወት እግዚአብሔር ባወቀ። የምንጀምረው ምን አይነት ይሆናል? እሱን እግዚአብሔር ነው የሚያውቀው። መገመት ሃይማኖት ስለሆነ በሃይማኖት ዙሪያ ግምት አያስኬድም። በሃይማኖት ትምህርት እንዲህ ሊሆን ይችላል እንዲያ ሊሆን ይችላል ተብሎ በድፍረት መናገር ስህተት ነው። ስለዚህ እግዚአብሔር ነው የሚያውቀው ከአለም በኋላ ያለውን አናኗራችንም። በአንጻሩ የተወሰኑ ቅዱስ ዮሐንስ በራእያቸው ነግረውናን አዲስ ሰማይ አዲስ ምድር አለ። ይሄኛው ሰማይ ግን ይሄኛው ምድር ግን ያልፋል ስለሚያረጅ ይጠቀለላል። እንዴት ነው የሚጠቀለለው? እግዚአብሔር ያውቃል። አንድም የምናምነው ነገር ግን የእግዚአብሔር ገንዘብ በከንቱ አይጠፋም ሰማይና ምድር ይጠቀልላሉ ሲባል ይጠፋሉ ማለት አይደለም። እግዚአብሔር ገንዘቡን በከንቱ ያጠፋበት ወቅት የለም። እሱ ባወቀ እንደ ብራና ጠቅሎ ያስቀምጣቸው ወይ ደግሞ ሌላ ያድርጋቸው እግዚአብሔር ያወቀን ማለት ነው። ስለዚህ ደብረ ዘይትን ስናከብር እግዚአብሔር በግልጥ የሚመጣበትን ቀን እየናፈቅን መጥቶ እሱን ስናየው ላለ ማፈር የማናፍርበትን ስራ መስራት ይኖርብናል። እንግዲህ እግዚአብሔር አምላካችን በግልጥ መጥቶ ሲመለከተን አፍረን አንገታችንን ከመድፋት እሱ በቸርነቱ ይጠብቀል የእመቤታችን በረከት አይለየን። ደብረ ዘይትን እንዲህ እናከብረዋለን። ከዚህም ያለፈ ብዙ መማማር ይቻላል። እግዚአብሔር አምላካችን ስለ ሁሉም ነገር ስሙ